ትንቢተ ሕዝቅኤል ምዕራፍ አርባ አራት ከቁጥር አንድ እስከ ሶስት ወደ ምስራቅም ወደሚመለከተው በስተውጭ ወዳለው ወደ መቅደሱ በር መለሰኝ፣ ተዘግቶም ነበር። እግዚአብሔርም እንዲህ አለኝ፣ ይህች በር ተዘግታ ትኖራለች እንጂ አትከፈትም፣ ሰውም አይገባባትም፣ የእስራኤል አምላክ እግዚአብሔር ገብቶባታልና ተዘግታ ትኖራለች። ያቺ ሕዝቅኤል ያያት በር ተዘግታ እምትኖር የሀያላን ጌታ ገብቶባታልና፣ ሳይከፍት ገብቶ ሳይከፍት ወጥቷልና። ያቺ በር ምሳሌ ነበረችና አማናዊት ቤተ መቅደስ ድንግል ማርያም መሆኗን ኸህት ሰድ ድንግሊቲን ተወለደች ለነመድ ነው። ያቺ በር መድኃኒዓለምን የወለደችልን እግዝእትነ ማርያም ናት። እንድረ ወለደት ያው ነበረት በድንግልና በድንግልና ከመትካት። ያቺ በር ሳትከፈት ተዘግታ እንደኖረች እሱን ከወለደች በኋላ ድንግል ማርያምም ነበረት በድንግልና ከመትካት እንደ ቀድሞዋ ማኅተመ ድንግልናዋ ሳይለወጥ በኅቱም ድንግልና እንደ እንደጸነሰች በኅቱም ድንግልና እንደ ወለደች፣ ማኅተመ ድንግልናዋ ለዘላለም ኅቱም ሆኖ ይኖራል። ይህ ጽኑ አስተምህሮ አባ ጊዮርጊስ ላይ ድርሰት ላይ በስፋት ተተንትኖ ቀርቧል። ለምሳሌ በሰላምታቸው ላይ ተደንግሎ ስጋው ነፍስ ለባህቲ ትኪ ኮነ አመኒ ወለድኪ ህፃነ የረሳ ወይ ማሰነ ሰላም ለኪ ሰላምታ የተገባሽ የስጋና የነፍስ ድንጋሌ ለብቻሽ ተሰጠሽ ህፃንን በወለሽ ጊዜም አልተዳደፈም፣ አልተለወጠም በማለት ቅድመ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድህሮ ድህሮ ድህሮ ወሊድ ዘላለማዊት ድንግል መሆኗን አባ ጊዮርጊ ሳይንቲስ አስተምረዋል። ሆህተ ምስራቅ ዘሕዝቅኤል ወሙፃህ ግዘ ዘሕዝቅኤል የሕዝቅኤል ደጃ ፋንችነሽ ይላል። ያንኑ የሕዝቅኤልን ያመጣው ማለት ነው። የሕዝቅኤልን አመጥቶ ተርጉሞታል። ሕዝቅኤል በትንቢቱ ምዕራፍ 44 ከቁጥር 1 ወሪኩ ሆህተ በምስራቅ እህቱም በአብይ መንክር ማህተም አልቦ ዘዋ ዘን ብለ ግዚያ ያያላል። ሕዝቅኤል ብሎታል። ቅዱስ ኤፍሬም ተርጉሞታል። አባ ሕርያቆስም በዚህ ይስማማል። አሁን እንግዲህ ቤተክርስቲያን የእመቤታችንን ድንግልና ስትናገር የነቢያትን የሐዋርያትንና የሊቃውንትን ምስክርነት ይዛ ነው። ቤተክርስቲያን በነቢያትና በሐዋርያት የተመሰረተች ናት። ነቢያት የተናገሩትን ሐዋርያት ሰብከዋል። ሐዋርያት የሰበኩትን ሊቃውንት ተርጉመዋል፣ ገልጠዋል፣ አብራርተዋል እና ያንን ነው ነቢዩ ሕዝቅኤል በጥንቱ በወሪቱ ልማድ ፊቱን ወደ ምዕራብ አዙሮ ነው። ወደ ቤተ መቅደስ ሲገቡ ኦሪታውያን ከምስራቅ ወደ ምዕራብ ነው የሚገቡት። ርደተ ገሀነም እንዳለባቸው የሚያሳይ ነው። እኛ ግን ከምዕራብ ወደ ምስራቅ ነው ብዛት የምንገባው። ይህም ርደተ ገሀነም የለብንም ቀርቶልናል የሚል ትርጉም ይሰጡታል ሊቃውንተ ቤተክርስቲያን። ከዚያ አንጻር ነቢዩ ሕዝቅኤል ፊቱን ወደ ምዕራብ አዙሮ በነበረበት ሰዓት ኦ ወልደ ጓለሚያው ተመየጥ መንገለ ከኋላከ የሰው ልጅ ሆይ ፊትህን ወደ ኋላ መልስ እሚል ድምጽ ይሰማል። ወሚጠን መንገለ አዜብ ነው የሚል ፊቴን ወደ ኋላ መለስኩት። ወሬው ኮህ ተበምስራቀቱን በአቢ በአዲስ መቆለፊያ የተቆለፈች አዲስ አዳራሽ አየሁ። አልቦዘ ዘን በለግዚህ ሀያላን ከሀያላን ጌታ በቀር ማንም ወደዚያች የገባ የለም። በዋውስ የታወፀ ሳይከፍት ገብቶ ሳይከፍት ወጣ ብሎ በትንቢት መልክ ተናግሮ ነበር። ያ አዲስ አዳራሽ የእመቤታችን ምሳሌ ነው። ቁልፍ የማየተ መድንግልናዋ ምሳሌ ነው። ቀይ ጎልማሳ የጌታ ምሳሌ ነው። ቀይ ጎልማሳ ሳይከፍት ገብቶ ሳይከፍት ሲወጣ አየሁ ማለት ጌታችንን ቀይ ወቀይ በትስብቱ ይለዋል። መልኩም ይሴን ይልሃዩ ሙሉ ደጓ ለማያው መልኩ ከሰው ልጅ ሁሉ እጅግ ያምራል። ጻዳ በመለኮቱ በመለኮቱ ነጭ ወቀይ በትስቢቱ በሰውነቱ ደግሞ ቀይ እየተባለ ተገልጧል። ወልድ ሆይ የጻዳ በመለኮቱ ወቀይ በትስቢቱ እያሉ ነው መጽሐፍት የገለጡት። እና ቀይ ጎልማሳ የተባለው ጌታ ነው። ሳይከፍት ገብቶ ሳይከፍት ሲወጣ አየው ብሎ ነቢዩ የተናገረውን አባሪያቆስ በዚህ ተስማምቷል። ዘላለማዊ ድንግልናዋን ማለት ነው። ወህተ ምስራቅ ዘእስኬል የእስኬል ደጃፍ አንቺ ነሽ ይላል። ይህንን በትንቢት መልክ የተቀመጠውን የሚተረጉመው አባ ሕርያቆስ ነው። እንደምናየው በዚህ ቅድም እንዳልኩት ቅዱስ ያሬድም ቅዱስ ኤፍሬምም አባ ሕርያቆስም ነቢዩን መስለውታል። ስለዚህ ዘላለማዊ ድንግልናዋን በዚህ አይነት መልኩ እንደተናገረ እናያለን። ቅዱስ ኤፍሬም በተለይ ስለ እመቤታችን የተናገረው ትንቢት በሙሉ ምን ነው የደረሰው ድርሰት በሙሉ የአበው የነ አብርሃም የነ ይስሐቅ የነ ያይቆብ የነ ዳዊት ትንቢት ሲፈጸም ያን መተርጎም ነው ቅዱሳን በሙሉ ስለዚህ ኢሳይያስ የሚገርመው ነገር ገና 700 ዓመት ነው ከኢሳይያስ እስከ ጌታ ድረስ ያለው ዘመን ኢሳይያስ የነበረበት ዘመን ጌታችን መድኃኒታችን ከቅድስት ማርያም ሊወለድ 700 ዓመት ሲቀረው ቅድመ ልደተ ክርስቶስ 700 ዘመን ነው በሰባት ዘመን በዘመን ግን ያልታየ ያልተሰማ ነገር ተናግሮ በሰባት መቶ ዘመን የተነገረው ትንቢት ሲدرس ድንግል ማርያም ከያቀምና ካህና ተወልዳ አምላክን ስትወልድ ናሁ ድንግል ትጸንስ ወትወልድ ወልደ ወትሰሚዎ ስሙ አማኑኤል። ድንግል በድንግልና ጸንሳ በድንግልና ተወልዳለች። ስሙንም አማኑኤል ትለዋለች። ይሄ ነው እኛን የሚደንቀን የሚገርመን። ገና ሳትጸነስ ገና ሳትወለድ ድንግልናዋን፣ ንጽሕናዋን፣ ቅዱስናዋን ወላዲተ አምላክ መሆኗን ነቢያት ሲያነሱት፣ ዳዊት በመዝሙሩ ሲያንጎራጉረው ህየንተ አበዊኪ ተወልዱ ለኪ ደቂቅ። እነ ኤፍሬም ናቸው። እነዚህ ወደ እነ ቅዱስ ኤፍሬም ስንመጣ እነ ዳዊትን እያነሳሳን ነው ስለ አባቶች ፈንታ ልጆች ተተኩልሽ። መዝሙረ ዳዊት መዝሙር 44 ስለ አባቶች ፈንታ ልጆች ተተኩልሽ። የቤተ ክርስቲያን አባቶቻችን ሰለስቱ ሚት በሶስቱ ጉባኤ በኒቃያ ጉባኤ፣ በኤፌሶን ጉባኤ፣ በቁስጥናያ ጉባኤ እየተሰበሰቡ ጉባኤያቸውን ያጸኑት በቅድስት ድንግል ማርያም ስም ነው። በቅድስት ቤተ ክርስቲያናችን ከታወቁት ሊቃውንት አንዱና ደርሳኖቹ በተለያዩ ቋንቋዎች ከመተርጎማቸው የተነሳ የዓለም መምህር የተባለው ቅዱስ ዮሐንስ አፈወርቅ ስለ እመቤታችን ድንግልና ሲናገር በሃይማኖተ አበው ላይ ስንመለከት ዘወለድ ኪዩላ ማኑዌል ዛ አቀመ ማኅተመ ድንግልና ማኅተመ ድንግልና ሳይለወጥ ንጉሥ ክርስቶስን የወለድሽልን ብሎ ማኅተመ ድንግልና ሳይለወጥ እንደወለደች ይመሰክርልናል ማለት ነው። ይሄ የወንጌሉን ቃል እሱም ተርጉሞ ነው እየነገረን ያለው ማለት ነው። ሰሎሞን በመኃል አራት ከቁጥር አስራ ሁለት እስከ አስራ ሦስት ላይ የዘላለማዊ ድንግልናዋን ነገር ገነት እጹት እህቴ መርአት ገነት እጹት አዘግትትምት ይላታል፣ እህቴ ሙሽሪት የተቆለፈች ገነት የተዘጋች ገነት የታተመች ጉድጓድ ናት ይላታል። በእስራኤል ልማድ እንግዲህ ይችን ተክል ሌባ እንዳይደርስባት፣ እሪያ እንዳይኮሳባት፣ ቀበሮ እንዳይተነፍስባት በውጭ በውስጥ ያጥሯታል። የውሃውንም ጉድጓድ ጠላት ጥቂት ራሱን መጥቶ ተሰልፎ መርዝን ስናሽ እንዳይበጠብጥበት ለ50 ለ60 ከሆነ የማይከፈት ደንጊያ ገጥመውት ይሄዳሉ። ያቺ ተክልን የያዘች ገነት ሌባ እንዳይደርስባት አውሬ እንዳይተነፍስባት እንደምትታጠር ሁሉ አማናዊ ተክል ጌታን በማህፀኗ የተሸከመች ቅዱስ ድንግል ማርያም ከእናቷ ማህፀን ጀምራ በመንፈስ ቅዱስ ጸጋ የተጠበቀች ናት። ስለዚህ አጥር በረድኤተ እግዚአብሔር ገነት በሷ ተክል በጌታ ተመስሏል። ያቺ ጉድጓ ደግሞ ውሃውን የያዘች ጉድጓድ ጠላት እንዳይመጣባት እንድትታጠር የህይወቷ ክርስቶስን የተሸከመች እንድ ቅድስት ድንግል ማርያምም ዘለዓለማዊት ድንግል ናት። የሀሳብ ኃጢአት ከቶ የለባትም። ስለዚህ ይህ ምሳሌዋ በመሆኑ አባ ጊዮርጊስ ስለ እነዚህ ድርሰቶች ደጋግሞ ያነሳል። ለምሳሌ በመዓዛ ቅዳሴው ላይ ንይ ማርያም ዳዊት ዘወደሰኪ ወሰሎሞን ዘሃለየኪ እንዘይብል ገነት እጹት ወአዘክት ትምት ፍናውዚ ያኪ ርግቤ የሰናይት ምን ማለት ነው? ዳዊት ያመሰገነሽ መንገድሽም የታጠረች ተክል የታተመሽ ጉድጓድ ናት ብሎ ሰሎሞን የዘመረልሽ መልካማ ርግብ ማርያም ሆይ በረድኤት ወደኔ ነይ በማለት የተዘጋች የታጠረች አትክልት የተዘጋች የውሃ ጉድጓድ የዘለዓለማዊ ድንግልን ነው ምሳሌ መሆኑ ዳዊት አባታችን ሰሎሞን የጠቀሱትን በማንሳት አባ ጊዮርጊስ ያመሰጥረዋል። እናት ሆና ድንግል የሆነችበት ምርጫ እጅግ ድንቅ ነው። አመራረጡ፣ ምርጨው፣ ችሎታው፣ ውሳኔው ሁሉ ማለት ወሃለወት አሐቲ ድንግል ማህደሩ ለእግዚአብሔር ድንግልና

በእርሷ ላይም የመስቀል ዘውድ ተቀዳጅታለች በራሷ ላይ። ስለዚህ የእግዚአብሔር የመቤታችን ልጅ መሆን የመቤታችን በድንግልና ጸንቶ መኖር በቅዱስ ያሬድ አንደበት በሰፊው የተገለጸ ነው ማለት ነው እና መቤታችን በሀሳብ ድንግል፣ በስጋ ድንግል፣ ከመጽነሷ በፊት ድንግል፣ በጸነሰ ጊዜ ድንግል፣ ከመውለዷ በፊትም ድንግል መሆኗል በስፋት ቅዱስ ያሬድ ያህል አስፍቶ ገልጸዋል። በማይመረመር ግብር ንጉሥ ክርስቶስን የወለደችልን ድንግል ማርያምን ወዳጇ አባ ሕርያቆስ ስለዚህ ማርያምን እንወዳታለን እንዳለ፣ ስለዚህ ማርያምን እኛም እንወዳታለን። በመጀመሪያው ቀን ስምሽን የሰማው ወጣው ከማኅፀን ስምሽን የሰማ ወጣው ከማኅፀን ማርያም